እንደምን አላችሁ ቅዱሳን፣ በያላችሁበት የጌታ ሰላም እና ጸጋ ይብዛላችሁ። እኔ ደህና ነኝ። ዛሬ በዚህ ቀን ከእናንተ ጋር አንድ ደስ የሚል የጌታን ቃል መልእክት ላካፍልላችሁ እና አንድ ማስታወቂያ አሳውቃቸዋለሁ። የጌታ ቃል ዘዳግም ምዕራፍ 33 ከቁጥር 27 ጀምሮ እንደዚህ በጌታ ስም አነባዋለሁ። መኖሪያ የዘላለም አምላክ ነው የዘላለምን ክንዶች ካንተ በታች ናቸው። ጠላትህን ከፊትህ አውጥቶ አጥፈው ይላል። እስራኤልም ተማምኖ ያዕቆብ ምንጭ ብቻውን እህልና የወይን ጠጅ ባለባት ምድር ይኖራል። ሰማያቱም ጠልን ያንጠበጥባሉ። እስራኤል ሆይ ምስጉን ነህ። በእግዚአብሔር የዳነ ሕዝብ እንዳንተ ማን ነው? እርሱ የረድኤትህ ጋሻ የከፍተኛነትህም ሰይፍ ነው። ጠላቶችን ይገዙልሃል አንተም ከፍታቸው ትረግጣለ ይላል። ሃሌሉያ። እዚህ ቦታ የጌታን ቃል እያነበብኩ ውስጤ ላይ የጌታ መንፈስ የሞላው ለዚህ ክፍል የሰጠውት ሀሳብ እንዲህ የሚል ነው። የጠላቶቻችን ከፍታ የእግሮቻችን መረገጫ ነው። የሱስ ጌታ። ጠላት ምንም ያህል ከፍ አልኩት ሊል ይችላል። ምንም ያህል በረታው ሊል ይችላል። ነገር ግን እኛ ጋር ሲመጣ ወይም ከእኛ ጋር ወዳለው ወደ ጌታ ሀይል ሲጠጋ ከእግራችን ስር ነው የሚሆነው። እግዚአብሔር ክዳን ላላቸው ቃል ለገባቸው ህዝብ እንደዚህ ብሎ በሙሴ አማካኝነት ሲናገር እንሰማለን። መኖሪያህ ይላል አሌሉያ የዘላለም አምላክ ነው የዘላለምም ክንዶች ካንተ በታች ናቸው ይላል። ደስ የሚለው ነገር ደግሞ ጠላትን ከፊት ራሱ አውጥቶ አንተን አጥፈው ይላል፣ ስልጣን ሰጥቶ ቆዳ ባሻዳ ባዲያ ኢየሱስ ጌታ ያይቆ ምንጭ ይላል ክዳን ያለው ህዝብ ምንጩ ብቻው ይሁን እህልና ወይን ጠጅ ባለባት ምድር ይኖራል። ሰማያት ጠልን ያንጠበጥባሉ ነው የሚለው እና እሱ እግዚአብሔር የረደት ጋሻ የከፍተኛነቴ ሰይፍ ነው ይላል። ሃሌሉያ። ስለዚህ ግዴታ ጠላቶች ይገዙልሃል፣ አንተም የጠላቶችን ከፍታ ትረቅጣለ ይላል። በኢየሱስ ክርስቶስም በዚህ ቃል ባረኳችሁ የጠላቶቻችሁን ከፍታ በእግዚአብሔር ክዳን የምትረቅጡበት ረቅጣችሁ የምትወርሱበት ጊዜ ይሁንላችሁ፣ ተባረኩ። ከዚህ በኋላ በሚቀጥለው ጊዜ ከእናንተ ጋር አንድ ማስተላለፍና መነጋገር የፈለግኩት አንድ ሀሳብ አለኝ። እሱም ምንድን ነው? በዚህ እኔ ባለሁበት በወርካ ከተማ ከብዙ ቀን ወይም ከብዙ ዓመታት ጀምሮ እግዚአብሔር ሲጠቀመኝና የሚሰራውን ጌታን ታምራት የሚገለጠውን ጌታን እጅ ስትጠቀሙ የነበራችሁ ቅዱሳን አላችሁ፣ ደግሞ በዚህ ሚዲያ አሁን ገና እየሰማችሁ ያላችሁትም አላችሁ። በቲክቶክ፣ በፌስቡክ፣ በዩቱብ በተለያየ ማህበራዊ ሚዲያ የምትከታተሉ ከዚህ በፊት እየተከታተላችሁ ያላችሁ ከአሁንም በኋላ ይህንን መልዕክት የምትሰሙ ሁላችሁንም ማሳሰብ የሚፈልገው ነገር አለ። እግዚአብሔር በብዙ መንገድ እንደሚጠቀም ታውቃላችሁ አሁን ግን ዘውትር ሰኞ ቀን ከቀኑ አራት ሰዓት ጀምሮ የፈውስ ፕሮግራም ድንቅ የሚሆንበት ብዙ ትውልድ የሚለወጡበት የጌታ ኃይል የሚገለጥበት ፕሮግራም እንደነበረ እንድታውቁ ፈልጋለሁ። እናንተም ለሌሎች ደግሞ ሼር በማድረግ ኮፒ ሊንክ በማድረግ ባገኛችሁበት አጋጣሚ ሁሉ ይህንን መልእክት ለሌሎች እንድታደርሱ በጌታ ፍቅር ላሳስብ ነው። ወደፊት ለፊታቸው የመጣውት ከዚህ በሚቀጥለው ዘመን በዚህ በእግዚአብሔር ቃል በእግዚአብሔር ክዳን እየሰፋን እንሄዳለን ነገራችሁ ሁሉ የሚጨምርበት ጊዜ ይሁን ሼር እንድታደርጉ ለሌሎች እንድታጋሩ በጌታ ፍቅር ላሳስባችሁ ነው የመጣሁት ተባረኩ